አሁን ሰብሰብ ብናድርገውና ትዳር ውስጥ ያለ ሴቷም ሳትፈልግ ወይ ወንዱም ሳይፈልግ የሚደረግ ነገር መድፈር ነው፣ መደፈር አይደለም። አዎ ከሱን ጀምር። ሴክስ ወርክን አንስታል። ለምሳሌ ወንድ ልጅ ገንዘብ ከፍሎ ሴክስ ሊያደርግ ይችላል ብለኛል። እሱን ራሱ እኔ እንዳስገድዶ መድፈር ጥቃት ነው ማስበው የወሲብ ንግድ ያስገድበው መድፈር ጥቃት ነው። አያችሁ አይደል? አሁን እዚህ ጋር ሲመጣ ነው ነገሮች እየተለጠጡ የሚመጡት ማለት ነው። አንዲት ሴት ወታ ገላዋን የምትሸጥ ከሆነ ዛሪዝ ሀር ፕሮብለም። ምናልባት ከጎንሽ ያለችው ብዙ ነገሮችን ከወንዶች ጋር ተወዳድራ ብዙ ነገር ስታደርግ የራስሽን ውድቀት ከቨር ለማድረግ ስትይ እንደዚች አይነት ሴቶች መታችሁ። እንደዚ አንዲት ሴት ፈቅዳ ኦፍኮርስ ፈልጋ አይደለም ነገር ግን ለገንዘብ ስትል ባትፈልግም ፈቅዳ የምታደርገውንም ነገር ሬፕ ማለት ይህ በጣም ከኮመን ሴንስ የወጣ ትልቅ ዴሉዥን ግራ መጋባት ነው። ፌሚኒዝም ማለት ኮመን ሴንስ ነው ብላለች። ኮመን ሴንሳችሁ የት ገባ? ያንን ነገር በደንብ እንድትመረምሩ ያስፈልጋል። ኃላፊነቱን ውሰዱ። ሴትን ልጅ የሆነ ነገር ስታጠፋ ተናገሩ። ወንድ ልጅ አንዲት ሚስቱን ሰፖርት ማድረግ የማይችል ከሆነ ችግር የለውም፣ በደንብ ይረገጣል። አንተ ዝም ብለ ጉልት ነው እየሆንክ ያለኸው ይባላል። አንዲትንም ሴት እንደዛ በሏት። ዩ አር እንደዛ ስም አውጡላት። ፌሚኒስት ነኝ ብላችሁ የምታስቡ ሴቶች ትንሽ እንኳን ላይክ ሪስፖንሲቢሊቲ ኃላፊነት የሚባለው ነገር ክሪፕቶናይታችሁ አይሁን። ላይክ ኃላፊነት የሚባለውን ነገር አትፍሩት። ይህ ነገር ነው ዚስ ዋ ዝ ሮንግ ዊዝ ፌሚኒዝም። እንደናችሁ ጋይ ሳማዚ ተመልሷል። ዛሬም እንግዲህ እንደተለመደው አንድ ቪዲዮ የምንመለከት ይሆናል። ያም ደግሞ ጆርዲን እና አንድ ልጅ ያደረጉት ኮንቨርሴሽን አለ በትዳር ውስጥ መደፈር አለ ወይ በሚል ዙሪያ ማለት ነው። በዚህም ኤፒሶድ ላይ ጆርዲን ልጁን በደንብ ኩክ ስታደርገው ነበር። እናም ታዲያ ቪዲዮን እንመልከትና እኔም በተለይ ኩክ የማደርግ ይሆናል ማለት ነው። ምናልባትም ለማታውቁ የዛሬ ሁለት ዓመት አካባቢ እኔና ጆርዲን በወቸው ጉድ ፖድካስት ላይ ቀርበን ተነጋግረን ነበር። እናም ታዲያ ብዙ የሆኑ ነገሮች ነበሩ። ከዛም ባለፈ ግን ምናልባት በሌላ ኤፒሶድ ቢሃይንድ ዘ ሲንስ አንዳንድ የተፈጠሩ ነገሮችንም የማስቃኛችሁ ይሆናል ማለት ነው። እስካሁን ደግሞ የአማጺ ቤተሰብ ካልሆናችሁ ጋይ ሰብስክራይብ አድርጉ። ወደ ቪዲዮ ኔድ አሁን ሰብሰብ ብናርገውና ትዳር ውስጥ ያለ ሴቷም ሳትፈልግ ወይ ወንዱም ሳይፈልግ የሚደረግ ነገር መድፈር ነው መደፈር አይደለም አዎ ከሱ እንጀምር እሱን ነው ከሱ እንጀምር ሶ ማሪታል ትዳር ውስጥ ያስገደደው መድፈር ጥቃት የለም ነው ይላል ያለ ነው ይመስለኛል አይደል ሐሳብ አሁን አንተ ያስገደደው መድፈር ጥቃት ትዳር ውስጥ የለም ነው እሺ ስለዚህ ከመጀመሪያው እንጀምር አይሻለም ሴክስ ምንድነው ለምሳሌ አንድ ወንድና አንድ ሴት ሴክስ አደረጉ ሲባል ሁለቱም ፈቃደኛ ሆነው አይደል ሁለቱም ፈልገውት ያንን ነገር ማድረግ ፈልገው ኖ ሴክስ የሚያደርጉት አታችመንት ይወስነዋል። በሁለትም እሱ የተለያየ አታችመንት ባልና ሚስት ልመጣልህ ነው። እዛ ጋም እንመጣለን። ገና ችግር የለውም፣ እንዳታሰብ መጀመሪያ ለመሰለህ አሁን አይ ቲንክ ተመልካቾቻችን ጋር አንተም ጋር በጣም ብዙ ሰዎች ጋርም ያለ ሚስኮንሰፕሽን ምንድን ነው ሬፕ ማለት የሆነችን ሴት በጉልበት አንድ ሰው ሲደፍራት ነው በቃ ሬፕ ማለት ያ ነው ዴፊኒሽኑ፣ ምናምን ብለን ነው እያሰብን ያለ ነው። እና በጣም እኔ እራሱ አሁን እየደነገጥኩኝ ነው ያለሁት፣ እንደዚያ ከሆነ እየታሰበ ያለው በጣም ብዙ ብዙ የሚያጨቃጭቀን ነገር አለ እናንተ። ስለዚህ ከዛ እንጀምር ሴክስ ማለት ወንድና ሴት ላቅማዳን ላቅማ ሄማን የደረሱ ወንዶችና ሴቶች በፍላጎት የሚያደርጉት ነገር ነው። ማዳን ባይደርስ ግን ሁለቱም ተስማምተው ቢያደርጉት ምንድን ነው የሚባለው? እሱም ልክ አይደለም። ሌብል ስታደርጊ መለሽ ነው እሱም ሬፕ ነው። ማነው ሬፕ ያደረገው? ሁለቱም ያደረጉት። ይህ ልጅ በጣም ከሀሳብ ሲወጣ እመለከታለሁ። እና በጣም ያናዳል። ከዋናው ፎከስ ይልቅ እሷ አንድ ነገር ለማስረዳት ብላ የሆነ ነገር ታች ስታደርግ በዛው ተንሸራቱ የመውጣ ነገር አሁን፣ ምንድነው ቁልፉ? ስሜት አለ፣ ፈቃደኝነት አለ፣ አደለ ባይ ዲፎልት ማለት ነው። አሁን እንቀጥል። ያስገደው መድፈር፣ ጥቃት ስንል ምን ማለት ነው? አንድ ሰው ይፈልጋል፣ አንድ ሰው ደግሞ አይፈልግም። ይሄ ነው የሚለየውን አንድ ከማንኛውም ሴት ካሄደ የምትፈጽመውን ሴክስ ያስገድዶ መድፈር ጥቃት ነው ወይስ አይደለም የሚለው ነገር የሚለየው ፍላጎትና ፍቃደኝነት ነው። ስፔሻሊ ስፔሻሊ ፍቃደኝነት ኮንሰንት የምንለው ማለት ነው ነው። አሁን ወደሱ ቀጥ ብሎ ደግሞ ስንሄድ ፍቅረኛ ሊሆን ይችላል፣ ባልና ሚስት ሊሆን ይችላሉ። እነዚህ ባልና ሚስቶች ቅድም እንዳልኩት ሴትና ወንድ ፍቃደኛ ሆነው ፈልገው ስሜቱን ሴክስ ሲያደርጉ ሴክስ ነው። አንደኛ ሰው ግን ፍቃደኛ ከሌለው ፍላጎት ከሌለው ምንድን ነው ብለናል፣ ነው ብለናል። ወደ ባልና ሚስትም ስንመጣ እዚህ ጋር ባይዜ ጋይስ እኔ አንድ የሚያሳዝነኝ ነገር ኦቪየስ የሚመስል ነገር ነው አደለ? አንዲት ሴት በምንም አይነት ሁኔታ ውስጥ ተገዳ የሆነ ጤነኛ አእምሮ ያለው ሰው ኦፍኮርስ መደፈር ነው ሊል ይችላል። እና ይሄ ነገር ለዲስከሽን መቅረቡ ራሱ ያሳዝነኛል። ከዛ ባለፈ ግን ጋይስ፣ አሁን ምናልባት ትመለከታላችሁ እንደዚህ አሁን ፌሚኒስት የሆኑ ሴቶች መደፈር የሚለውን ቃል የመለጠጥ ነገር አለ። አሁን ሶፋር በተናገረችው ነገር እስማማለሁ፣ ነገር ግን እዚህ ጋር ፍቃድና መፈለግ የሚለውን ነገር በደንብ እነሱን ኪወርዶች እንድትይዙልኝ እፈልጋለሁ። ኋላ ላይ በደንብ የሚጠቅሙን ነገሮች ስለሆኑ ይችላል የተለያየ ምክንያት ሊሆን ይችላል፣ ደክሟት ሊሆን ይችላል። እሱም ነው እሷ ብቻ አይደለችም፣ እሱም ከሁለቱ አንዳቸው ብቻ በቃ ሴክስ ማድረግ አልፈለጉም። ባልና ሚስት ስለሆኑ ብቻ ሴክስ ካደረጉ ያ ሬፕ ነው? አይደለም። ደክሞኛል ብላ አሁን ባይዴፎልት ባልና ሚስት ስለሆኑ ብቻ ስለፈጸሙ ሬፕ ነው ስንል ማነው ሬፕ አድራጊው? ፖይንቱ ቅድም እንዳልኳችሁ ከሁለት አንዱ ሳይፈቅዱ በግድ የሚሆን ነገር ሲሆን ነው ሬፕ ልንል የሚገባው። እንቀጥል። ለማንኛውም አልፈልግም ባለችው ሰዓት ሄዶ ከሌላ ሴት ጋር ሲተኛ ደግሞ አሁንም ከቶፒክ ውጭ ነው ይሄ ልጅ እያወራ ያለው እና በጣም ያበሳጫል። ባይዞ ጥራዝነጠቅ የሆነ ሀሳብ ብቻ ስትይዙ የሆነ ቦታ ብቻ የሰማችሁት ሀሳብ ሲሆን የሆነ ውስጣችሁ ያለውን ነገር ለመናገር ነው እንጂ የምታዳምጡት ራሱ የሆነ የምትሰሙትን ነገር አናላይዝ ለማድረግ ሳይሆን ለመመለስ ብቻ ይሆናል እና እዚህም ልጅ ላይ እየታዘብኩ ያለሁት ነገር አሁን፣ አንድ መረዳት ያለብን ነገር ማለት ነው። አንድ ባል ሚስቱ ሴክስ ስትከለክለው ከመድፈሩ በፊት ወይም ደግሞ ሌላ ሴት ጋር ሄዶ ከመማገጡ በፊት መድፈር ነው። እሷ ፍላጎት ከሌላት ፈቃደኛ ካልሆነች መድፈር ነው። እንዴ ምነካል ጆርዲን። አንድ ጥያቄ በዚሁ ለመግባት ያክል፣ ለምሳሌ ወሲብ ብዙ ሩቅ አይደለም ለእድሜያችን። እና አንድ ሰው ወሲብ ሲያደርግ ለሁለታችሁም ከሆነ ማለት ነው ወሲብ ሲያደርግ የሁለቱም ሰዎች ከፍቃደኝነት የዘለለ ኮኔክሽን ይፈልጋል። ወሲብ ከፍቃደኝነት የዘለለ ያ ማለት ምንድ ነው? መፍቀድ ብቻ አይደለም፣ አንድ ሰው በጣም ዝግጁ መሆን አለበት፣ ሴክስ ለማድረግ በደንብ ዝግጁ መሆን አለበት። እና ምንድን ነው ከዛ ውጭ ያለው ኢንሰርሽን ነው እንደ ሴክስ የሚባለው ላይክ፣ ተይዞ ከዛ በኋላ ኢንሰርት ማድረጉ ነው ግንኙነቱ ብቻ አይደለም። እና ወሲብ ሲባል በደንብ መጽሐፍ ቅዱስ እንደውም አልጋውም የከበረ ነው ምናምን ምናምን የሚለው ኢዝናር ኢንሰርሽን ኢዝ ኦል አባውት ዘ ስፒሪቹዋል ኮኔክሽን አሁንም ይሄ አይደለም ቶፒክችን በሌለበት ሁኔታ የሆነ ነገር ሲፈጸም እንዴት ነው የምታዩት? እኔ አሁን እንደዛ ኢቨን እንደዛ ሁላ ለማሰብ ዝግጁ ነን ወይ? ምክንያቱም አሁን እኮ ኢቨን ያስገደው መድፈር ጥቃትን እኮ አልተስማማንበትም እኮ ገና አይደለም የኔ ኢቨን ፈቃደኝነት ላይ ራሱ እየተስማማን አይደለም። የሆኑ ሰዎች ባልና ሚስት ሆነው ሲመጡ ተድላይ በዚሁ አጋጣሚ እንትሰለኝ ነው። የሆኑ ሰዎች ባልና ሚስት ሆነው ሲመጡ ፍቃደኝነት አለ። እንኳን ፍቃደኛ ሳትሆን ታማ ተኝታ፣ ኦር ደግሞ ሳትፈልግ ቀርቶ ምናምን አይደለም ትንሽ ሙዷ ፍሊፕ ካደረገ እኮ ሴክሱን ማድረግ አትችልም። አንተ ራሱ እንዴት አፕታይት ይከፈትልሃል? ቱ ዱ ት ማለት ነው። አንዲት ሴት ኦፍ ኮርስ ፎር ዋሬቨር ሪዘን ላትፈልግ ትችላለች። ነገር ግን ሜሬጅ ውስጥ ስላለች፣ ኦኬ ባሌ ደግሞ ፈልጓል፣ እሷ ባትፈልግም፣ ነገር ግን ፈቅዳ ሊፈጽሙ ይችላሉ ማለት ነው። ያንን ሬፕ አንልም፣ ሊባልም አይገባውም። ለምሳሌ አንዲት ፕሮስቲቱት መንገድ ላይ ወጥታ ገላዋን ስትሸጥ ገላዋን የመሸጥ ፍላጎት ስላላት አይደለም ነገር ግን ገንዘብ ለማግኘት ስትል ፈቅዳ የምታደርገው ነገር ነው ማለት ነው። ሶ ታዲያ ሬፕ ላይ መፈለግ አለመፈለግ አይደለም ዋናው ኪተርም ሊሆን የሚገባው ነገር ግን ፈቃደኝነት ነው። አንዲት ሴት ደክሟት ሊሆን ይችላል፣ ኦሬልስ ስሜቷ ሳይመጣ ቀርቶ ሊሆን ይችላል፣ አሟት ሊሆን ይችላል፣ የዛን ቀን ማድረግ ላትፈልግ ትችላለች። ነገር ግን ባል አልሰማሽም ብሎ አስገድዶ የሚገናኛት ከሆነ ኦፍኮርስ ያ መድፈር ነው። በመጀመሪያ ይሄ ደፋሪ የሚለውን ቃል ሪሙቭ እናድርገው እና አናደርገውም፣ አድርጌዋለሁ። አብዛኞቹ ትዳሮች ኤግዚስት የሚያደርጉት እንደዚህ አይነት ነገሮች እየቻሉ ነው፣ ሚስቶች ማለት ነው። በአጽዋማትም ሊሆን ይችላል፣ በግዝት ቀንም ሊሆን ይችላል፣ እንኳን ባላቸውን እንዲከለክሉ እንኳን አይፈቀድም። ወደዛ የመጣንበት ምክንያት ምንድን ነው? ሴክስ መከልከል ምን ያክል አስተዋጽኦ እንዳለው ነው። ማን ነው ባላቸውን እንዲከለክሉ ያልፈቀደው ማን ነው? ነውአደለ ግን ያው ኢንሲስት ካደረገ ደረትን ነፍተህ ልትናገር ይገባል። መጽሐፍ ቅዱስ ባሎች ሚስታቸውን እንዲደፍሩ ይፈቅዳል ነው እያልክ ያለው? በአጽዋማትም ቀናት እንኳን ሊከለክሉ አይገባቸውም ይላል። ይህ የሆነው በምንድን ነው ካልን እናቶችን ነው መጠየቅ የምንችለው። ትዳር ያላቸው ሰዎች ነው መጠየቅ የምንችለው። የእኛ ወላጆች ትዳራቸው የሰመረ እንዲሆን ያደረገው ነገር ቢኖር ሰባ ፐርሰንቱ ትዕግስቱ ከሴቷ ሲመጣ ነው። በሁሉም ነገር ስለምችለው ነው። ለምንድ ነው ሰባ ፐርሰንት የምትችለው? ጋይስ እዚህ ጋር ሎጂካል ሆናችሁ እንድታስቡ ይፈልጋለሁ። እናንተ ትዳር ውስጥ የምትገቡት አትሊስት ተወዳታለሁ ብላችሁ የልጆች እናት የመሆን አቅም አላት ብላችሁ የምታስቧት ሴት ጋር ነው። እና ተውት ሌላውን ነገር፣ ግንኙነት ጋር ሲመጣ አንተ እዚህ ጋር ወዳታለሁ ብለህ የምታስባትን እንደዛ ሚስቴ ብለህ የምትጠራትን ሴት ተው አይመማት ምናምን በቃ በይብ ዛሬ አልችልም ካለች፣ ዋይ ውጁ ፎርሰር? ለምንድን ነው የምታስገድዳት? ያን ነገር እንድትይዙ ፈልጋለሁ። ከዛም ባለፈ ግን እዚህ ጋር አንድ ነገር እንድትይዙ የምፈልገው ትዳር አንድ ሴክሹዋል ኮንትራክት እንደሆነ አምናለሁ እኔ። ማለትም ያቺ ሴት ወይም ደግሞ ያ ወንድ ሁለቱን እንዲገናኙ የሚፈቅድ ኮንትራክት። ኮንትራክት ደግሞ በባህሪው ነገሮችን ኢንፎርስ ማድረጊያ ነው። ማለትም ትዳር ኦፍ ኮርስ ሴክሹዋል ኮንትራክት ነው፣ ፋይናንሻል ኮንትራክት ነው፣ ብዙ አይነት ኮንትራክቶችን አቅፎ የያዘ ኤለመንት እንደሆነ አምናለሁ። እና ነገርዬው አሁን በትዳር ውስጥ እሷ መከልከል አለባት የለባትም፣ ሌላ ጉዳይ ነው። ኦፍኮርስ እንደዛ መሆን እንዳሌለበት አምናለሁ። ነገር ግን እናንተ ሎጂካሊ ስታስቡ የምትወዷትን አትሊስት ሚስቴ ብላችሁ የምትጠሯትን ሴት እንደዛ ሳትፈልግ ማስጨነቅ ተገቢ አይደለም። እንኳን ቢያስገድዳት ብቃሽ ምን ይሆናል ባሌ በማለት ነው እንጂ ያዙኝ ልቀቁኝ ብትል እንኳን ራሱ ምን ላይ ሊያደርሳት እንደሚችል ታውቃለች። ምክንያቱም አለመስማማት፣ አለመጣጣም የት እንደሚያደርስ ስለሚያውቁት ማለት ነው። ትዳር የተከበረ ነው። ሲከበር ግን አንቺ የራስሽን ስሜት ብቻ አደለም ማየት ያለብሽ፣ ወንዱም የራሱን ስሜት ብቻ አደለም ማየት ያለበት። ሶ አንዱ የራሱን ስሜት መስዋዕት አድርጎ ያኛውን ስሜት ያስተነፍሳል። ሶ ትዳር ኤግዚስት የሚያደርገው የተከበረም የሚያደርገው መከባበር፣ ትዕግስተኝነትም ስላለበት ነው። አንዱ እንኳን ባይፈልግ ራሱ የሌላኛውን ወገን ስሜት ለማስተናገድ ፈቃደኛ ይሆናል፣ በብዙ ነገር በሴክስ ብቻም አይደለም። ሶ መደፈር የሚለውን ቃል ለትዳር አይመጥ ነው። በጭራሽ የወረደ ቃል ነው መደፈር። ትዳር ውስጥ ልንጠቀምበት አይገባም። እንደዛ ነው ማለት የምችለው። እሺ ሶ ትዕግስት ተነስቷል። ስሜትን ማዳመጥ ተነስቷል። አደለ? እዛ ጋር ሄድና ስሜትን ማዳመጥ አሁን እሱ እሷ አልፈልግም እያለች እየተገናኛት ከሆነ እሱ አንተ ያልከውን ለትዳር የሚያስፈልገውን ቅመም እየተጠቀመ ነው፣ የራሱን ስሜት አዳምጦ ነው አደለ፣ እየደፈራት ያለው ኤንድ ሜክ ኖ ሚስቴክ መደፈር ነው። ያለ ፍላጎት ሴክስ መደረግ ማለት መደፈር ነው። ትዳር ውስጥ ሀፕል ሊያደርግ ይችላል፣ መንገድ ላይ ሀፕል ሊያደርግ ይችላል፣ ትምህርት ቤት ውስጥ ሀፕል ሊያደርግ ይችላል፣ ቤተ ክርስቲያን ውስጥ ሀፕል ሊያደርግ ይችላል። ኤኒዌር ኤኒዌር ሀፕል ሊያደርግ ይችላል። የተፈጠረበት ቦታ እና ያንን ጥቃት የፈጸመብህ ሰው አይለውጠውም መደፈር መሆኑ። ባሏ ስለሆነ የደፈራት ሰው ባሏ ስለሆነ መደፈርነቱ አይቀርም። እየተደፈረች ነች ሴት አንተ እንዳልከው በቃ ባሌ ነው ብላ ትግስት አድርጋ የራሷን ስሜት ሳታዳምጥ ቢያማትም የሆነ ነገር ቢሰማትም ዝም ብዬሽ አስጨርሻለሁ ዝም ብዬሽ ቆይ ችግር የለውም ትዳር ትዳሪ አስበልጣ ትዳሯን አስበልጣ ባሏን አስበልጣ ሲደፍራት ዝም ብላለች እሷ እሱስ ምንድን ነው እያደረገ ያለው አሁን እኮ ትዳር ማለት አጋርነት ነው አለ ሁለት የተለያዩ ሰዎች በእግዚአብሔር ፊት ቃል ገብተው አንተ የምትለውን ትግስት አንተ የምትለውን መቻቻል አንተ የምትለውን ኤቭሪቲንግ ስሜትን እሱ አሁን የእሱን ስሜት አስቀድማ ነው አደለ ሴክስ ሳትፈልግ ሴክስ እንዲያደርጋት ዝም ያለችው እሱም እሱ ጋር ያ ነገር ይታለህ የወንዱን መፈለግ አለመፈለግ ነው ወንዱ የቱ ጋ ነው የተረዳው? የእሷን ስሜት የቱ ጋ ነው ኢንክሉድ ያደረገው ያንን ድርጊት ሲፈጽም? አንተ መድፈር አይደለም እያልከኝ ነው፣ እኔ መድፈር ነው እያልኩ ነው። እሱ ጋር አንስማማ፣ ግድ የለም። ግን አንተ እንዳልከው በመጽሐፍ ቅዱስም ሲኬድ በምንም ሲኬድ ትዳር ማለት ትዕግስት የሚያስፈልገው ለዛኛው ስሜት የኔን ስሜት መተው ከሆነ እሱ ስለእሷ ያንን ስሜት እንዴት አይተውም? ስፔሻ ስፔሻሊ ባል እስከሆነ ድረስ ስፔሻሊ በመጽሐፍ ቅዱስ የሚስት ራስ አርጎ እስከተቀመጠ ክርስቶስ ለቤተ ክርስቲያን እንደሆነው ባልም ለሚስቱ እንዲሆን ያስገድደናል። ይህን በመጽሐፍ ቅዱስ ምንሄድ ራሱ ኢየሱስ ክርስቶስ ቤተክርስቲያንን አስገድዶ አይደለም፣ አይደለ? የገዛ ነጻ ፍቃድ የሚባል ነገር አለ። ነጻ ፍቃድ የሚባል አለ። በቃ እኔ አሁን ከቅድም ጀምሮ ሳስረዳ የነበረው እሱ ነው። ፍቃድ ፍቃደኝነት ኮንሰንት ያስፈልጋል። በባልና በቢስት በገርልፍሬንድ እና በቦይ በቦይፍሬንድ በማንኛውም ያንን ነገር ለማድረግ ለገቡ ሰዎች ፍቃደኝነት ያስፈልጋል። ሴክስ ወርክን አንስታ፣ ለምሳሌ ወንድ ልጅ ገንዘብ ከፍሎ ሴክስ ሊያደርግ ይችላል ብለኛል። እሱን ራሱ እኔ እንዳስገድዶ መድፈር ጥቃት ነው ማስበው። የወሲብ ንግድ ያስገድዶ መድፈር ጥቃት ነው። አያችሁ አይደል? አሁን እዚህ ጋር ሲመጣ ነው ነገሮች እየተለጠጡ የሚመጡት ማለት ነው። ቅድም ያልኳችሁ ፍላጎት አለ፣ እንደገና ደግሞ ፍቃድ አለ እና አሁን እነዚህ ፌሚኒስቶችም ነገሮችን የሚለጥጡት በእንደዚህ አይነት ነገር ነው። በዚ ብዙ ጊዜ ይሄን ያህል ሴቶች እንደዚህ አይነት ጥቃት ይደርስባቸዋል፣ የመደፈር ጥቃት ይደርስባቸዋል ምናምን ተብሎ የሆነ ይሄን ያህል 60 ፐርሰንት የሆነ ምናምን ፐርሰንት ኦፍ ፎርስ ዝም ብዬ ነው ቁጥሩን እየፈጠርኩ ያሉት ሲባል ስሰሙ፣ እንዴ ይሄ ሁሉ ቁጥር ትላላችሁ። ያ ቁጥር እንደዛ ትልቅ የሚሆነው እንደዚህ አይነት ነገሮችን እየጨማመሩ ነው። ቲፒካሊ፣ እናንተ ሎጂካል በሆነ አእምሯችሁ ይሄ መደፈር ነው አይደለም የምትሏቸውን ነገሮች ሳይሆን እንደዛ ሲሊ የሆኑ ነገሮችን መደፈር ብለው ይቆጥሩና ያንን ቁጥሮች ውስጥ ያካትታሉ ማለት ነው። ለዚህም ደግሞ አንድ በጣም ጥሩ ምሳሌ የሚሆነው ለምሳሌ እነ ቴት ብራዘርስ እና አንድሪው ቴት የተከሰሱባቸው ክሶች አሉ። እዛ ላይ ታዲያ ምናልባት አንተ ዛሬ ከሆነች ልጅ ጋር ሆነ በቃ የደበራ ሰዓት የዛሬ ሁለት ዓመት ተነስታ በቃ የዛን ጊዜ አልፈለግኩም ነበር ምናምን ብላ ልትከስት ትችላለች ማለት ነው። እንደዚህ አይነት በጣም ሲሊ ጌሞች አሉ። ፌሚኒስት የሆኑ ሴቶች ጋር በቃ ሮንግ የሆነው ነገር እንደዚህ አይነት ነገር ነው። የሆነ ቤሲሱ ላይ ፍቃድ ፍቃድ እያለች መታ አሁን ዞር ትላለች ማለት ነው። ይሁላችሁ አንድ ጥናት ሲካሄድ ምንድን ነው የሆነው? እንደዛ የመደፈር ጥቃት የደረሰባቸው ሴቶች ሪሰርች ይሰሩ ነው እና እዛ ላይ አንዳንድ ወንዶች ከሆነች ሴት ጋር ለመተኛት ብለው ምናልባት የሆነ የዋሿት ነገር ይኖራል። ምናልባት ሌሴ ኢንጂነር ከሆነ ዶክተር ነኝ ብሎ ዋሽቷት ሊሆን ይችላል። እና ኋላ ላይ ኦኬ እንደ ዋሻ ታወቀች እቺ ሴት እራሷን እንደ ሬፕ ቪክትም ታያለሽ ማለት ነው። አሁን እንደዚህ በተደረገው ጥናት ላይ እንደዛ አይነት ሴቶች መደፈር የሚለው ካታጎሪ ውስጥ ሲካተቱ ትመለከታላችሁ ማለት ነው። እና አሁን እነዚህ ሴቶች በጣም ላይክ አንኢንቴሊጀንት የሚያደርግብኝ ምንድን ነው፣ ቅድም እንዳለችው ሎጂካሊ ቤሲክ የሆነውን ነገር ሳይሆን ዝም ብሎ ጥራዝ ነጠቅ የሆነ ነገር፣ ውጭው ላይ ያለውን ነገር ዝም ብሎ የመጎተት ነገር አለ ማለት ነው። ዛሪዝ ዋት ስ ሮንግ ዊዝ ፌሚኒዝም ማለትም በትክክለኛው ሁኔታ የተደፈረችን ሴት ሁኔታ እንኳን በጣም ገደል የሚከት ሆኖ እመለከታለሁ። ማለትም አንዲት ህፃን ልጅ ልትሆን ትችላለች፣ አንዲት ሴት የሆነ በቃ አንድ ወንድ ልጅ እንደዛ አሰቃይቶ ደፍሯት ከእሷ እኩል ይችኛዋም ምናልባት ሴተኛ ዳሪ ናት እንበል እሷን እኩል አድርገው ሊያመጡልን ይፈልጋሉ ማለት ነው። ሬፕ ላይ ፍቃድ ነው በዋነኝነት መስፈርቱ ሊሆን የሚገባው። ምናልባት ቅድም እንደተናገረችው በጉልበት ምናምን የሚሆን ነገር ላይሆን ይችላል። ምናልባት አንዳንድ ወንድ ልጅ ሌሴ ባር ላይ ከሆነ የእሷን መጠጥ መርዞ የሆነ አደንዝዞ የሆነ ነገር ሊያደርግ ይችላል። ያም ያለ ፍቃድ የሚሆን ነገር ስለሆነ ኦፍ ኮርስ ሬፕ ነው። እና ታዲያ እዚህ ጋር ያለውን ባያስ በደንብ እንድትመለከቱ ፈልጋለሁ፣ ሴቶችም የብትሆኑ ወንዶችም የብትሆኑ። ሴቶች ኢኮኖሚካሊ አድቫንቴጀስ እንዳይሆኑ ያሉበት ሁኔታ ስለሆነ ገንዘብ ፈልጋ ነው ከዛ ሰው ጋር ሴክስ እያደረገች ያለችው እንጂ ፍቃደኝና ስለሆነች በቃ ሰውነት ላይ ልሽጥ ገንዘብ ላግኝ ስላለች ነው አብዛኞቹ የሴክስ ወርክ ውስጥ የወሲብ ንግድ ውስጥ የምታገኛቸው ሴቶች አማራጭ አጥተው ወደዛ ህይወት የገቡ ሴቶች በጣም የሚያሳዝኑ ልብ የሚሰብር እንትን ያላቸው ሴቶች እነዚህ ሴቶች ልክ እኔ ያገኘሁትን እድል ያገኙ ሴቶች ቢሆኑ ኖሮ እኔ እንደተማርኩት ቢማሩ ኖሮ እኔ እንደምሰራው እየሰሩ ቢሆን ኖሮ ነገሮች እኔ ልክ እንደተመቻቸል አይነት ሴት እንደተመቻቸላት የተመቻቸ ቤተሰብ አሳድጓት በጣም የተመረጠ ትምህርት ቤት አድጋ ስራ ሰርታ ምናምን ምናምን እየኖረች ወሲብ ንግድ ውስጥ ልግባ ብላ የምትገባ ሴት ቁጥሯ በጣም በጣም በጣም ትንሽ አብዛኞቹ ሴቶች እንዳልከው ተቸግረው ሸሽተው ከገጠር የመጡ ናቸው። እቺ ሴት ፍቃደኛ ሳይሆን ፑሽ አድርጓት ነው ያለችበት ሁኔታ። ያ ራሱ ፍቃደኝነት ላይ የተመሰረተ የወሲብ ግንኙነት አደለም። ያም ያንድ የመድፈር ጥቃት ጥላ ውስጥ ይገባል ማለት ነው። አያችሁ አይደለ? በቃ ይሄ መለጠጥ ነው። ዚስ ኢዝ ዋት ኢዝ ሮንግ ዊዝ ፌሚኒዝም ማለት ነው። አንድ ፌሚኒዝም ላይክ ኃላፊነት ኢንጀነራል ለሴቶች ባህሪ ውስጥ የምመለከተው ነገር ነው። ኃላፊነት ያለመውሰድ ነገር ማለት ነው። እነሱ የማይመቻቸው ነገር ሁላ እንደ ጭቆና የመመልከት ነገር አለ። ይሄ ነው ላይክ ዘ ቲፒካል ቪክቲም ሜንታሊቲ ማለት ነው። አንዲት ሴት ኦሬልስ አንድ ወንድ የሆነ የማይፈልገው አይነት ሁኔታ ሊገጥመው ይችላል። ተውት የሴክስ ንግድን። አንድ ሰው ቀኑን ሙሉ የቀን ስራ ሲሰራ፣ ሲሚንቶ ሲሸከም፣ በጣም ከባባድ ነገሮችን ሲሰራ የምርም ደስ ብሎት ነው ወይም ፈልጎ ነው? ነገር ግን ምርጫ አቶ ነው። ኦፍኮርስ አንዲት ሴት ፈልጋ ልትገባ ትችላለች ፕሮስቲቱሽን ውስጥ ወይም ደግሞ ተገዳ ልትገባ ትችላለች። ተገዳ ኢኔሴንስ ህይወት አስገድዷት ጉዳዩ የሆነ የተመቻቸ ነገር የመኖር ያለመኖር አይደለም። አንዲት ሴት ወጥታ ገላዋን የምትሸጥ ከሆነ ዛሪዝ ሀር ፕሮብለም። ኦፍኮርስ እንደ ሀገር ያለብን ችግር አለ። ነገር ግን ደግሞ ከእሷ በላይ ምናልባት ችግር ያለባት ሴት ወረድ ብላ ቡና ስትሸጥ፣ ምናልባት ሰው ቤት ሰራተኝነት ስትገባ ትመለከታላችሁ እንደዚህ የቸገረው ወንድ እንደዚያ ከባባድ ስራዎችን ሲሰሩ ትመለከታላችሁ። እዚህ ላይፍ ላይ ለምንፈልጋቸው ወይም ደግሞ አቺቭ ማድረግ ለምንፈልጋቸው ነገሮች ስንል እኛ የምንፈልገው ነገር ሌላ ነገር ቢሆንም ፈቅደን ግን የማንፈልገውን ነገር ልናደርግ እንችላለን። ቤተሰባችንን ከድህነት ለማውጣት ሊሆን ይችላል። ራሳችንን ከሆነ ሁኔታ ውስጥ ለማውጣት ሊሆን ይችላል። ልጆቻችንን ለማሳደግ ሊሆን ይችላል። ምናልባት ደግሞ ወንድ ከሆንክ ሚስትህን ሰፖርት ለማድረግ ስትል ገንዘብ ማምጣት ስላለብህ ሌላ ሀርድ የሆነን ነገር ልታደርግ ትችላለህ። አንተን በጣም ሰውነትህን፣ ሜንታልህን በጣም የሚጨቁን የሚመታህን ነገር ልታደርግ ትችላለህ ማለት ነው። ሶ ታዲያ ፌሚኒዝምም ላይ ያለው ችግር ይህ ኃላፊነት ያለመውሰድ ችግር ነው። እዚህ ዓለም ላይ እነሱ የማይፈልጉት ነገር በጠቅላላ በወንድ ልጅ ጭቆና እንደመጣ ተደርጎ የሚወሰደው ነገር ማለት ነው። ይውላችሁ ለፌሚኒዝም ትልቁ ጠላት ምንድን ነው ብዬ አምናለሁ? ራሳቸው ፌሚኒስቶች ናቸው በተለይም ደግሞ እንደኛ ሰርድ ወርልድ ካንትሪ ላይ ያሉ እንደ ጆርዲን ያሉ ፌሚኒስቶች ችግር። በሌላ ቪዲዮ ላይ ፌሚኒዝም ላይክ አንድ ሎጂካል የሆነ ሰው ኮመን ሴንስ ነው ብላ ስትናገር ነበረ። ከኮመን ሴንስ የወጣ ነገር ነው እያወራች ያለችው። የምርም በዛ ኮመን ሴንሷ ብትቀጥል አሪፍ ነው። ባይዞይ የዛሬ ሁለት ዓመት ምናምን የምትሰራቸው ቪዲዮዎች ዘወር ሶ አንኖይን ሺ ወሶ ላይክ የፌሚኒዝም ጉዳይ ያልሆኑ ነገሮችን ውላ ስትቀባጥር እሰማት ነበር። ኋላ ላይ ላይክ ከምታወራቸውም ነገሮች የሆነ እራሷን በዚህ ነገር ላይ ኤሊትል ቢት እያበቃች እንደመጣች መመልከት ችያለሁ ዊች ኢዝ ሪሊ ናይስ ነገር ግን እዚህ ኮመን ሴንስ የሆነውን ነገር ፕሊስ አንለጥጠው አንለጥጠው ሴቶች ኃላፊነት መውሰድ ቻሉ አንቺ መንገድ ላይ ወጥተሽ ገላሽን የምትሸጪ ከሆነ ያ ያንቺ የወረደ አእምሮ ያመጣው ነገር ነው ምናልባት ከጎንሽ ያለችው ብዙ ነገሮችን ከወንዶች ጋር ተወዳድራ ብዙ ነገር ስታደርግ የራስሽን ውድቀት ከፈር ለማድረግ ስትይ ወንድን ለማጠልሸት እንደዚ አንዲት ሴት ፈቅዳ ኦፍኮርስ ፈልጋ አይደለም፣ ነገር ግን ለገንዘብ ስትል ባትፈልግም ፈቅዳ የምታደርገውንም ነገር ሬፕ ማለት ይህ በጣም ከኮመንሴንስ የወጣ ትልቅ ዴሉዥን ግራ መጋባት ነው። ስለ ሴተኛ አዳሪዎች ህግ ምን ይላል? አንችልም። ህጋችን በጣም ብዙ የሚሳካከል ነገር አለው። ነገርኩ እኮ ማሪታል ሬፕን ወይም ደግሞ የባልና ሚስት ውስጥ የሚፈጸምን የአስገድዶ መድፈር ጥቃት አድሬስ ለማድረግ አንዲት ሴት ህጉን በጣም ማወቅ አለባት። ለምን ኢትዮጵያ ኮንስቲቱሽናችን የኢንተርናሽናል ህግን ነው እንጂ ሪኮግናይዝ ያደረገው በስትሪክትሊ የተጻፈው ህጋችን ላይ የለም። ደፈራት፣ እሺ ባሏ ደፈራት፣ ሚስቱን ደፈረ፣ ከዛ ምንድን ነው የሚመጣው ነገር? እኔ በቃ ከደፈረማ ወንጀለኛ ነው ይሄ ሰውዬ። ከዛ ትዳሩ ይበተናል ማለት ነው። ትዳሩ ይበተናል። መፍትሄ ጠይቃ ይሄ ነበረ። አንዲት ሴተኛ አዳሪም ጋር ሄዶ እንደዚያ ያደረገ ሰው እሱም ወንጀለኛ ነው። ይቅርታ መፍትሄ ጠይቀህ ነበር። አንድ ወንድ ጤነኛ ከሆነ እና ሴክስ ፈልጎ ሚስቱ ሴክስ እየከለከለችው ከሆነ ሊያደርግ የሚገባው ነገር ከሷ ጋር ቁጭ ብሎ ነው ማውራት ያለብት። ምንድ ነው እየተፈጠረ ያለው በተደጋጋሚ እንደዚህ እየከለከልሽኝ ነው፣ ምንድ ነው ፍቅርሽ ጠፍቷል ወይ፣ ያሳዘንኩሽ ነገር አለ ወይ፣ እንደዚህ አለ ወይ፣ እንደዚህ አለ ወይ፣ እንደዚህ አለ ወይ ይነጋገራል። እንደዛ ተነጋግረው መፍትሄ ላይ ካልደረሱ ወደ ባለሙያ ይሄዳል። በጣም ብዙ የሚወሰዱ እርምጃዎች አሉ። ሚስቱን ከመድፈሩ በፊት ወይም ደግሞ ሌላ ሴት ጋር ሄዶ ከመማገጡ በፊት ማለት ነው ያንን መፍትሄ ካላገኙ ግን መድፈሩ በጣም ያናዳል። ላይ ቶፒክ ላይ መቆየት አይችልም እና በጣም ያበሳጫል። ከዛ ባለፈ ግን ድጋሚ አሁን ምናልባት ከዚህ በፊት የተናገርኩትንም ነገር የሚቃረን የሚመስል ነገር ማንሳት እፈልጋለሁ። ቅድም እንዳልኩት ሜሬጅ ሴክሹአል ኮንትራክት ነው፣ ፋይናንሻል ኮንትራክት ነው። ማለትም ኮንትራክት በባህሪው ነገሮችን ኢንፎርስ የሚያደርግ ነው። ማለትም ያቺ ሴት በህግ ደረጃ ኦኬ ከባሏ ጋር የመተኛት ግዴታ አለባት ያ ማለት እሱ አስገድዶ ይገናኛት ማለት አይደለም ለመሰላችሁ ኢንፎርሰብል ያደርጋል ነገሮችን ያልኳችሁ አንድ ባል ቤተሰቡን ሰፖርት እንዲያደርግ ግዴታ ይቀመጣል ምናልባት ለምሳሌ ልጅ ወልደው ቢለያዩ ያ የሜሬጅ ኮንትራክት አንድ የሚያስገድደው ነገር ምንድን ነው ባል ቤተሰቡን ሰፖርት እንዲያደርግ ተቆራጭ እንዲያደርግ በህግ ይገደዳል ማለት ነው። ይሄም ታዲያ አስገድዶ መድፈር ነው ልንለው እንችላለን። ኦፍኮርስ አትሊስት ፋይናንሽያሊ አስገድደው እየደፈሩት ነው ማለት ነው ያንን ወንድ ልጅ። ግን እዚህ ጋር እንድትመለከቱ የምፈልገው አሁን ጥያቄው አንዲት ሴት በጋብቻ ውስጥ እምቢ ማለት አለባት? እኔ የለባትም ብዬ ነው ማምነው። ነገር ግን ደግሞ ያንን ስንል ባልየው እሷ ሳትፈልግ ይገናኛት እያልኩ አይደለም። ነገር ግን እንደዛ ፌሚኒስት ነኝ ብላችሁ የምታስቡ ሴቶች ትንሽ እንኳን ላይክ ሪስፖንሲቢሊቲ ኃላፊነት የሚባለው ነገር ክሪፕቶናይታችሁ አይሁን። ላይክ ኃላፊነት የሚባለውን ነገር አትፍሩት፣ ትንሽ እዚህ ተቀበሉ። ትንሽ የሆነ ሌላ ቪዲዮ ላይ ነግሬያችኋለሁ። ፌሚኒዝም ማለት ኮመንሴንስ ነው ብላለች። ኮመንሴንሳችሁ የት ገባ? ያንን ነገር በደንብ እንድትመረምሩ ያስፈልጋል። ኃላፊነቱ ውሰዱ። ሴትን ልጅ የሆነ ነገር ስታጠፋ ተናገሩ። ወንድ ልጅ አንዲት ሚስቱን ሰፖርት ማድረግ የማይችል ከሆነ ችግር የለውም በደንብ ይረገጣል። የአንተ ኃላፊነት ይሄ ነው። ዮር ባም ሊባል ይችላል። አንተ ዝም ብለህ ጉልት ነው እየሆንክ ያለው ይባላል። አንዲትንም ሴት እንደዛ በሏት፣ ዮር እንደዛ ስም አውጡላት ያችን ሴት ማለት ነው። ይህ ነገር ነው። ዚስ ኢዝ ዋት ኢዝ ሮንግ ዊዝ ፌሚኒዝም ዚስ ዴይዝ። ኤኒዌይ ጋይስ፣ እናንተ መደፈር ብላችሁ የምታስቡት ነገር ምንድን ነው? እኔ ከተናገርኩት ሀሳብም አንጻር ምናልባት ሰፖርት የምታረጉት ኦር ኤልስ የምትቃወሙት ሀሳብም ካለ ኮሜንት ላይ አሳውቁኝ። ምናልባት በሌላ ቪዲዮ አንዳንድ ሀሳቦችን ጨምረን የምንነጋገር ይሆናል ማለት ነው። ይመሻችሁ።